ሄ ሂዩመን ታሜ ኬዝ ባክ ታምራት ስትሮንግ። እሺ እንዴት ናችሁ? ተዘፍዝፈሽልኛል። ይሄ ፌስቡክ ላይ ተሰጣችሁበት። መንግስት ስራ እንድሠሩ ቢሮ አስገብቷችሁ ኮምፒውተሩን፣ ኢንተርኔቱን ለዚህ ነገር ለማይረባ ለፌስቡክ ተሰጣችሁበት፣ ተዘፈዘፋችሁበት። አንቺማ ተነቀሽው፣ እንደዚህ ንቅሳት ሆነብሽ ፌስቡክ። አንተ ራስህ አንተ ታቱ፣ አረከው እኮ ጭራሽ ታቱ ሆነብህ። ምን ሆነና? አንተ ለምን ትፈዛለህ? ፎከስ፣ ትምህርት ላይ። በዚህ ከቀጠልክ፣ በዚህ ጀዝብነት ነግሬያለሁ በተገረስ ካልጋ እንዳትገነዝ ነገር ያለው እንዴ? ምን ጥኛ በዛ ደሞ የሚረባ ነገር እንኳን ፖስት አታረጉ። አደረባ ነገር አደረባ ነገር ፖስት ተደርጎ አያውቅም። ማዳበሪያ እንኳን እንደዚህ ቢበተንበት አይረባም፣ በጭራሽ አይረባም።